የሆነውን ነገር ታውቂያለሽ? ያለሽ አይደለ? ምንድን ነው ማሽቃበጥ? ምን ንግግር የምትናገሪው ለምደ ምታስቀይምኝሽ? ከዚህ በላይ ማስቀየም አለ? ትክክል አይደለም። አማርኞች ትክክል አይደለም። ግርድፍ ናቸው። እግዚአብሔር እንዲ አንተ ለማሽቃበጥ ክም አጉል ነገር ወይ ጉዴ ወይ ጉዴ፣ ወይ ፈጣጣነት፣ ፈጣጣነት። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። በጣም የምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችን በየእምነታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ተሆን ዘንድ በአክብሮት ይሄ ካፕስ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ደስ በሚል እና በሚገርመ ቪዲዮ ነው የመጣት። እንግዲህ በመጀመሪያ ከሚገርመው ቪዲዮ ልነሳና ከፊት እንዳያችሁት እዩን፣ ይቺ ጓደኛቸው እንግዲህ ለሄሉን ጓደኛ የነበረ ሰው እዩን ጠርታ እየነዘነዘች ትገኛለች። እናንተ ግን ከጨቅጫቃ ሴት ይሰውራችሁ፣ ከጨቅጫቃ ወንዶች፣ ከጨቅጫቃ ሚስት ይሰውራችሁ። ያው ማለት እዩ ሚስቱ ናት እያልኩኝ ሳይሆን አቋማ የሆነ ነገር እንዳላት ወይም ደግሞ ለእሱ ቦታ እንዳላት የሆነ ስሜት ስለተነበበብኝ ነው እኔ ላይ ማለት ነው። እና አዲስ አበባ ለምን ሄድ ሄድከው ለማሽቃበጥ ነው ብላ ቁጭ ሄሉን ማገዙን ሄሉን ከሄሉ ጎን መቆሙ ልክ እንዴት ነው እንደ ጠላት አይነት አስተያየት እንድታደርገው አደረጋት ማለት ነው። አልገባኝ። ምን ቤት ነሽ አንቺ? ይህንን ለማለት ምን ቤት ነሽ? እንዲህ ሰው በተጨነቀ ሰዓት በተቸገረ ሰዓት፣ እንዲሁም ሰው ብትሆኝ ኖሮ ከሄሉ ጎን ስለቆም በጣም ደስ ብሎኛል ጓደኛዬ ብለሽ በሀሳብ ልታገዥ ልትደግፍ በሚገባ ሰዓት አንቺ ጭራሽ ምን ትላለች የሄድከው ለማሽቃበጥ ነው። በነገራችን ላይ ማለት ነው እዩ አላዛርም ጋር ሄዶ ቢያገኘው ቢያውሩ ደስ ይለኝ ነበር። ምክንያቱም በጓደኝነት ብዙ አይተዋል፣ ብዙ አሳልፈዋል ከሄሉ ጋር እና ብቻል። ማስታረቅ ማለት የኔ ሰው ግዴታ አብሮ መኖር አብሮንት ማለት የለበትም፣ ግን ታርቀው ሰላማዊ ነገር ወርዶ፣ ሄሉም የራሷን ህይወት፣ የራሱን ህይወት አላዛርም የራሱን ህይወት እንዲመሩ ቢያደርጓቸው ደስ ይለኛል። እዩ ሁለቱንም እስከሚያቅ ድረስ ወደ ሄሉም ቢያደላም እንኳን አላዛርም ጋር ሄደ እንዶ ችግሩን አብራችሁ አንብባችሁ አብራችሁ ተነጋግራችሁበት ይቅር ለእግዚአብሔር ብታስባብሏቸው ደስ ይለኛል። ይሄ ያው እንደ ማንኛውም እንደ ሰውነት እና እንደኛ እንደ ኦርቶዶክሳዊነትም ግዴታችን ስለሆነ እዩም በጊዜ ሂደት ይሄን ታደርጓል ብዬ አምናለሁ። ከዛ ውጪ እንግዲህ አንቺኛዋ ደግሞ ዝም ብለሽ ፊንፊን አትበይ ማለት ነው፣ ለማሽቃበጥ አትበይ ሄሉን ሲጀመር ማለት ነው። ፍቅር ይዞሽም ከሆነ በግልጽ ልትነግረው ይገባል እንጂ እንደዚህ ሄሉን እያጥላላሽ ስሟን ባጣሪ ስለእሷ እንደምትናገሪ ያው እዩ እሷ ጋር እንደሄደም ግልጽ ስለሆነ ብዙ ማለት አይጠበቅብሽም። ሄሉን ዛሬ አሁንም ዛሬም፣ ነገም፣ ከነገ ወዲያም ምርጥ ምርጥ ወንድሞች አሏት ከጎና የሚሆኑ በነገሮች የሚያገዟት ስትሳሳት የሚመልሷት የሚመክሯት ምርጥ ምርጥ ወንድሞች ስላሏት እንደ ደርጎ ዝንብ ብጠልቅ አትበይ። ለራስሽ ለአንቺ የሚሰጥሽ ቦታ አለ። በዩ ልብ ውስጥ ለሄሉ የሚሰጣት ቦታ አለ። ስለዚህ ብዙ ማላዘን ወይም ማለቃቀስ አይጠበቅብሽም እና ራስሽን ሰብሰብ ለማድረግ ሞክሪ ማለት ነው። ስለ ተንጨረጨርሽ ደግሞ ወንድ ልጅ አታገኙም። ልብሽ ላይ የሆነ ነገር ካለም በፍቅር ለመሳብ ሞክሪ ማለት ነው እንግዲህ ቀጣይ ና፣ ሁለተኛው ላይ ሲሄድ ወደ ዋናው ጉዳይ ማለት ነው። ላይክ ሼር፣ ሰብስክራይባችሁን አትርሱ ማለት ነው። ሄልዬ ልዕልቷ እንግዲህ እንደምታዩት በተለያዩ ፎቶዎች ላይ ዛሬ እንግዲህ ትልቅ ሰርፕራይዛለን እንደምትመጣ ነግራናለች። ከምሽቱ አካባቢ ወደ አንድ ሰዓት ላይ እንጠብቃታለን በጉጉት ማለት ነው ቅመሞችዬ። ሳህናችሁን አጥባችሁ ወይም እያጠባችሁ እንግዲህ ፍሪደም ያላችሁ ታዩታላችሁ። እኛም ደግሞ ስራ ስንጨርስ እናያታለን ማለት ነው። የተለያዩ ፎቶዎች እንግዲህ እንደምታዩት በጣም አምራ ተውባ፣ ከምንም በላይ ማሀተሟ ነው። ማሀተሟ ሰዎች በዘመናዊ ቀሚስ ለማጌጥ ሲያስቡ ማህተብ ያወልቃሉ። ይገርመኛል። እኔ ግን ማኅተማችን ውበታችን፣ ጌጣችን ነው ለእኛ ለተዋህዶ ልጆች እና አጉል ዘነጥን የምትሉ ልጆች እባካችሁ ተጠንቀቁ። የሚጠብቃችሁ እሱ ነው። መስቀላችሁ ነው ኃይላችሁ ነው እና ጥንቃቄ ውሰዱ ማለት ነው። ከዛ ውጪ እንግዲህ የተለያዩ ፎቶዎች ተፖስተው በፖስቱ ብዙ ኮሜንቶች እየተጻፉ ይገኛሉ። ብዙ ሰው የራሱን መላምት እያስቀመጠ ይገኛል ኮሜንት አንዳንድ ይፈታ ነው የሚያደርገኝ ብዙ ኮሜንት ሳይ ብቻ። እና እንግዲህ ከዚህ ልጅ ጋራ ቀለበት ልታረግ ነው የሚል አንዳንድ ኮሜንት ማይቻለው፣ ግን እኔ ግምት ነው ግምት። እኔ ግምቴን ላስቀምጠላችሁ ና የሚሆነው ብዬ የማስበው አንደኛ፣ እነዚህ ጓደኞቿ ናቸው፣ እነ ጆን ሁላ አሉ ማለት ነው ከፊት ላይ እንዳያችኋቸው። ምናልባት የመቶ ሺህ ኬዋን እነዚህ ልጆች ተሰብስበው ቦታ ጅራ ላይ ሊያከብሩላት ይሆናል። ሁለተኛው ደግሞ ስራ ልከፍት ነው ብላል ነበረ በባለፈው ቪዲዮ ካስታወሳችሁ፣ እንግዲህ የእሱን መርቁልኝ ፕሮግራም ይመስለኛል። እኔ ከሁለት አንዱ ነው የምገምተው። ብቻ ማንም ምንም ይሁን ስቃ በራሷ ነገር ስለመጣች ደስ ብሎኛል። ምክንያቱም አንዳንዴ የኛ የእኛ መቆጣት የኛ መገሰጥ ለዚህ ነው የሚጠቅመው። ገባችሁ? የሚወዱኝ ሰዎች አሉ ብላ እንድታስብ ያደረገ ሁሉ ነገር ልክነሽ፣ ልክነሽ፣ ልክነሽ እያላችሁ አንድ ሰው የምትደግፉ ከሆነ ወይም ደግሞ ሁሉን ነገር ተሳስታል እያላችሁ የምረግጡት ከሆነ ሁለቱም ውድቀቱ ናቸው። እና ይሄ ሄሉ እንግዲህ ዛሬ መነሳት የብዙዎቻችን መጮህ ነው ውጤት ነው ብዬ አስባለሁኝ። የሚጠላ ሲሰድባት የምንወዳት ስንገስጻት በቃ ያጠነክራት አልገባችሁ? ለምትወደው ስትልና የሚጠሏት ደግሞ ውድቀቷን ላለማሳየት ስትል ማንኛውም ሴት ተነስታ ትገኛለች። ስለዚህ ሄሉዬም ያንን ያደረገችው ሰሞኑን ጠፍታ ነበረ። በራሴ ውስጥ ጥያቄ ውስጥ ነበርኩ፣ የሚሆና ነው ምን ተፈጥሮ ነው እያልኩኝ፣ ያው በቻናሏም ዙሪያ እንትን እያልኩኝ ነበረ። እንግዲህ አንዳንዶችም ምቀኞች ቻናሏ እንዲሸጥ ወይም እሷ እንድጠፋ የሚፈልጉትም ምን ነው ዩትዩብሽን ሸጣለሁ ብለሽ አልነበረ እንደ መሸጡ ምን ደረሰም? የሚሉ አሉ። ሲቀጥል ደግሞ እዛም ትክክል እዚህም ትክክል አትሆኑ። እኔ ሰው ሲያጠፋ እኩል ነው ማየት የምፈልገው እኩል ነው የማየው፣ በእይታ ነው። ገባችሁ? ማንንም ደግፌ ማንንም ነቅፌ አልናገርም። ሰውን ስለምወደው አልሸፍንለትም። እዚህ ጋር ደግሞ እንግዲህ እንደምትሉት ቆንጆ ሸበላ ልጅም አለ እናንተ ብታጅራ ግዲ እንደዚህ ቆንጆ ቆንጆ ልጆች ያሉ አይመስለኝ ነበር፣ ለማለት አፍንጫቸው ስንደዱ ልጆች ማለት ነው። የጉራጌ ልጆች ጎራዳዎች ናቸው ነው እኛ ቆንጆ እና እና ነገሩን ነው ያልኳቸው። ግን ቆንጆ ቆንጆ ልጆች እየወጡ ማለት ለማንኛውም እኛ የሚጠበቅብን በጉጉት መጠበቅ እና ቪዲዮን፣ ፖስቱን፣ ፎቶን እስከዛ ላይ ክለክ እያደረግን ቫይራል እንዲወጣ ማድረግ ነው። ብዙ ጊዜው ምሽት ላይ ሁለት ሰዓት አካባቢ ቢለቀቅ ቪዲዮ አሪፍ ነው። ቀደም ብሎ አንድ ሰዓት ተብሎ ዝግጅት አድርጎ ሰው ሁለት ሰዓት ቢለቀቅ በጣም ይታያል። ለምን አሁን ረመዳን ስለሆነ ማለት ነው። የሄሉ ወዳጆች በውስጡ የምታወሯት ቻናል የምትካተሉ ስላላችሁ ሰዓቱን እንደዛ ታድርገው። ሁለሳ ቢሆን በደንብ ይታያለምን ቅመምዬ ሸቃሊት እቃዋን አጥባት ጨርሳለች። የዛን ሰዓት የድካም ሰዓት ነው። ቁጭ ባለችበት ሰዓት ቪዲዮን ወዲያው ሲያዩት ቫይራል ይወጣል ማለት ነው። እና በርችሊ ሄሉዬ እንደዚህ ሆነች ስላየች በጣም ደስ ብሎኛል። በጉጉት የምጠብቀው ቪዲዮ ስለሚሆን እስኪ ይሄን ቪዲዮ ሜኒን እስከዛ ላይክ ላይክ ሼር አድርጎ ተወዳችኋለሁ። መልካም ጊዜ። ቻውቻው